እና በዚህ ሰዓት እሱ የሚያደርገው ነገር በጣም ከባድ ነው። እኔን ሄል ለመውቀስ ምናምን ፈልጌ አይደለም፣ ግን ውብዬ በጣም እንደውም ጠንካራ ሴት ነች። እኔ እሷን ቢያደርገኝ እንደውም ጭራሽ በሬንም አልከፍትለትም በእኔ ቦታ ቢሆን ማለት ነው። እና እሱ ደግሞ እየደጋገምክ እየሄድክ ይቅርታ መጠየቅ አለብህ፣ ባንዴ አይደለም መካስ አለብክ። አራስ ቤት ነች እሷ። ገባ አይደለና ይሄ እና አታለን እንጠይቃታለን። ግን አንተ ናሂ ይቅርታ አድርግልኝ በጣም አስከፍታታል። እኔ ማለት ከሷ ጎን ነኝ፣ ካንተ ጎን ነኝ ማለት አይደለም። ግን በጣም በጣም በምታስፈልጋት ሰዓት አንተ አሁን እዚህ ውጭ እንዴት ትሆናለህ? ከባድ እኮ ነው ገባ። ካጠገቧ መሆን አለብህ፣ መንከባከብ አለብህ። ልጅ ታጠባለች፣ ሁለት ልጅ ነው ያላት ምናምን። እና አንተ ካጠገቧ መሆን ባለብህ ሰዓት ጭራሽ እንደዚህ አይነት ነገር ማድረግ አልነበረብኝ። እኔ በጣም ነው ያዘንኩበት፣ በኔ በኩል ማለት ነው። ፈልጎ እኮ አይደለም ሁሉ እንደ ልጅ ፈልጎ አይመስለኝ። ልጅ መተት ከሆነ ታዲያ ጸበል እኮ ነው እንጂ መፍረድ። እሺ ብቻ አንድ ነገር ብቻ ቃል ግቢልኝ። ያው ቤት እናንተ ጋር ባለፈው ሄደን ጠይቀናችሁ ነበር አይደለ? ከውብዬ ጋር ደህና እያለን በቃ። አንድ ነገር ብቻ ቃል ግቢልኝ ዝባዶጃችሁንም ቢሆን ሄዳችሁ በቃ ብቻ እንኳን ማርያም ማረች ብለሽ ከጎና በትኝ ደስ ይለኛል። እኔ እኔ ከውብዬ ጎን ነኝ ሁሌም። ናይ የምሬን ነው። መልክ ነገሮች ስላልተመቻችሁልኝ ያው ታውቃለህ፣ ልጆች ስላሉ ምናምን በስልክ እናወራለን በደንብ ከውብዬ ጋር። አሁን ደግሞ በአካል ሂደን እኔ በደንብ እንደምደግፋትም ሄጄ ነግራታለሁ፣ አገኛታለሁ ናይ ይኮ የገረመኝ ማለት ነው ባለት ዳሩ ነክ እንዴ? ከሴቶቹ ጋር ሊሆን ቻለ? እኔ ጭቅጭቁ ስላስጠላኝ በነገራችን ላይ ልካታተለም ትቻለሁ። እንዴም ትላንትናና ዛሬ ነው አየሁት እና ፍራንክ ነው መስለኝ። በጀመራ ጋይስ እግዚአብሔር በጣም ነው የሚያሳዝነው፣ ማለት ምረዳው ድምጽ ኪጣፋል መሃል ላይ እና ማለት ነው የሚረዳ ሰው ነው ጥፋ። አንደኛ ይሄ እግዚአብሔር ያክብርልኝ ሁላችሁንም። እንግዲህ ቤቲ ምንም ብዬ ማመስገን አልችልም። ብዙ ጊዜ ደውለሽልኛል፣ አቤልም ደውሎልኛል። በቃ ብቻ ከው ውብዬን ብጠይቁልኝ ደስ ይለኛል። እኔ ያው እንደ ልቤ ቀመጠእሳን እንጠይቀታለን አንተንም እናገኘለን። ና በደንብ በአካል መገናኘት ማውራት አለብን። አሁን መፍረድን ትታች ጸበል ብትወስዱ ሴሄ ልጅ ከሴቶች ብታሩቁ ምን ችግር አለው? ሽ የደናደርቻው በቃ ከሱ ጎን ሌላ ሰው ካለሽ ብዬ ነው ማስቦኝ። እሺ፣ ሰላም ምንም ቢበድልሽም ከሱ ጎን ነሽ፣ ከችግሩ ማስወጣት ትችይ ነበር። ለምን በቁርማን ነው ተጋባችሁ? ችግሩ ልትጋሪ ይገባል ብዬ ነው ማስቦኝ። የእውነት ሰላም፣ አይ ችግር የለውም። ሳሪ አውሪ ይሄም በእኔ በጣም ነው አዘንኩ፣ ተላንት አለ። እግዚአብሔር ይመስገን። ያውና የመከርነው ነው። አሁን ልጆች እያሉ የሞቀ ቤት እያለ እንዴት ውጭ ትሆናለህ? ናይ ራስን አስብ። በደንብ ማሰብ አለብህ። በደንብ አስብ። ቤት እያለ የሞቀ ቤት እያለ ልጆች እያሉ አሁን በዚህ ሰዓት እንደዚህ መሆን የለብህም። በደንብ ማሰብ አለብህ። ነኩ ሰው ረደም እንደ ሰው ጌታ ሆ ልጁ ፈልጎ አይመስለኝም ጋይስ ምንድን ነው ሰው የሞቀን ትዳር ትቶ ውጭ የሚቀመጠበት ሰዓት? ግን የሚረዳ ሰው ነው ጠፋ። ልጁ ጤነኛ አይደለም ወደ ጸበል መውሰድ ልጁ እ ነገር ካለእማሬ እኔም ማለት ካንቺ የተለየ ሀሳብ የለኝም። ግን ናፍዬ እንደ ህትም እንደ ወንድምነት መስማት ያለብህ ነገር ምንድን ነው ህይወት በተለያየ ነገር ፈተና ሊገጥመን ይችላል ግን አንተ ደግሞ ብዙ ነገር በፊትም ማለት ብዙ አመት ነው እናንተን የማውቃችሁ መከታተላችሁ እና ከመጀመሪያው ጀምሮ ነው የምንመሰረው። ህይወት ከባድ ቢሆንም አንዳንድ ጊዜ ማሳለፍ የሚባል ነገር አለ። አንዳንዴ ማዘርም በባለፈው አይቻለሁ ቪዲዮ ላይ እየተመከርክ ነበር። ተው ስትባል፣ አውልቅ ስትባል የማዘርክንም ምክር መስማት አለብህ ብዬ ነው የማስበው። ትልልቅ ሰዎችም እየመከሩህ ነበረ እና አንዳንድ በህይወታችን ላይ በእርግጥ ምን እንደሚፈጠር አናውቅም። ህይወት በጣም ህይወት ተቀያሪ ናት። ከፍም ዝቅም ታደርግሻለች። ቤት ያለው ቤት ያለው በመጨረሻ ሞተን ሁለት ሜትር የሆነ ጉድጓድ ውስጥ እንቀበራለን። ግን ደግሞ በቃ በዚህ አሁን አህዬ ግን ምን መሰለህ፣ አንዳንዴ በእርግጥ በተደጋጋሚ እሷም አሁን እንደማየው ከሆነ እኔ በየቀኑ ቪዲዮ ሲለቀቅ ያለው ውብ የልጅቷም ማየት አትፈልግም። አታድርግ የተባልከውን አንተ የልጆች አባት ነህ። አታድርግ የተባልከውን ነገር ማድረግ የለብንም እንደኔ እንደ እህትነትም መክረፍ ነገር ማለት ነው። የእናንተ ደግሞ ትዳራችሁ የቆየ ነው ያሁን አይደለም አይደል እንደ በዛ ላይ አሁን የልጆች አባት ነው። ስለዚህ እንደዚህ ማድረግ የለብህም። አንተም ሆንክ ከሌኖ ጥፋተኛ ከሌኖ ጥፋተኛ ማለት አይጠበቅብንም። ግን ቢሆንም መተውም መቻል አለብህ ይህን ነገር ብዬ ነው የማስበው። በተለይ አንተ ነህ ነገሮቹ እንዲበላሹ ትዳርክን ማቆም ያለብህ አንተ ነህ ብዬ ነው የማስበው። ምክንያቱም አሁን በዚህ ሰዓት አንተ ልጆች፣ ሚስት እያለህ በዚህ ሰዓት ውጭ ላይ በብርድ መቀመጥ በጣም ከባድ ነው። ያሳለን ግን በዛው አንተንም ደግሞ ባገኘ ደስ ይለኛል ጊዜ ታገኘዋት አይቀርም እኮ በዛችሁም ማግኘት እፈልጋለኝና ፕሮግራም ዝም ብለህ እንድትይዘው ብዬ ነው እንድታስበው ብዬ ነው ወዶ አይመስለኛል እግዚአብሔር እንደሚሰራ እየሰማን ነው እና በተቻለ ካቅ ሀብሉ ይሰማሃል ማውራት አላውራት እሻላ አውራ ግን ብቻ ይግባክ ለሁሉ ነገር። እና ጠበል መሄድ አለበት። እኔ እኮ ሰው ለምን በቃ you have በቃ መሄድ አለበት ግዴታ ማለት ነው። አንተ ሄ ላይፍ አንተ ዲዘርቭ ያደርግ። በቃም ተድሮ ጀምሮ ነው መከታተላችሁ፣ 40 ምንጭ ጀምሮ ከመኖርህ በፊት ማለት ነው እዛ እና አሁን ላለው ህይወት ለአንተ ዲዘርቭ ያደርገህ ገባህ? ማወቅ መንቃት አለብን በቃ ማለት ነው። እና ቀጥላ ማርያም አለች በጣም ሄደህ ተጠመቅ ራስህ። አዎ እውነቷ ነው። እና በጣም የምንከታተል በጣም አዝናቂዎች በጣም ብዙ ሰዎች አሉ። በጣም ነው የምንወዳችሁ፣ ግን ው በጎን የሚሰረብ ሴራ አለ። እኛ እንደ ወንድም እንመክርህ ው ጥሩ ነው ይሁን በርታ ግን ራስክን ጠብቅ አትጎዳ ወደ ራስ ተመለስ እንወዳችኋለን በጣም እሺ ና ይሄ እሺ ወንድም ያመሰግናል ያ በርታ እና ይሄ በጣም አሁን ያለው አንተ ላይ የሚደረገው ነገር ዲዘርቭ አያደረግህም አንተ

ብዙ ሰዎች ምክንያቱም ቪው ለቪው ቢላችሁ ነው የሚሰሩት። ማለት የዩቱብ ገንዘብ ብዙ ስለሚያስተዳድራችሁ ምናልባት ለሱ ካልሆነ ብቻ እኛ አሁንም አሁንም ብዙ ሰዎች የምናምነው ለዩቱብ ነው። ምናልባት ወልዶ ያሳደገ አባት አለ፣ ልጆች አሉ። ክርስቶስ ከዛ ምን አላቸው፣ የራሳችሁን ኃጢአት እስኪ ያዩ አላቸው። አንቺ ማለት ነው? አዎ፣ እኔ እኮ ንጹህ ነኝ አላልኩም።